ራሷን እንኳን ያቀረበችበት መንገድ ይሄ ነው። ድንግል ማርያም ራሷ ማለት ነው የእግዚአብሔር ባሪያው እነሆኝ አለሁ ነው ያለችው። ስለዚህ ፍጡር ብቻ አይደለችም የሚለው በጣም ለኢንተርፕሪቴሽን ክፍት ስለሆነ አንደኛ፣ ሁለተኛ በቤተ ክርስቲያናችንም እንግድ አገላለጥ ስለሆነ አንጠቀመውም፣ ስህተትም ነው። ነያ አመቱ ለእግዚአብሔር ሁሉ ለሁሉ ለሁሉ ገዢ ለሆነ ለእግዚአብሔር እነሆ ባሪያው አለሁ ነው ያለችው እሷ ራሷ ማለት ነው እሷ አመት ነኝ እያለች እሷ፣ እኔ ባሪያ ነኝ እያለች ወራ፣ አንቺማ ጌታ ነሽ አንልም፣ አንቺማ ጌታ ነሽ አንላት። ስለዚህ አሁን ተመልከቱ፣ ድንግል ማርያም ድንግል ማርያም ፍጡር ብቻ አይደለችም የሚለው ንግግር ስህተት እንደሆነው ሁሉ ስህተት እንደሆነው ሁሉ አሁን ተመልከቱ ድንግል ማርያም ፍጡር ብቻ መርገም ያለበት ስጋ አላት ማለትም ስህተት ነው። ንጽሐ ጠባይ ያላደፈባት ናት አለ ማለትም ስህተት ነው። ገብቷችኋል? በአንዱ ብቻ ጋድሎ ሲገኝ መጨፍጨፍ አይደለም። እኛ ጉዳያችን ከትምህርት ጋር ነው። ትምህርቱ ፍጡር ብቻ አይደለችም የሚለው ስህተት ነው ብለን ልክ አሁን እንዳረም ነው። የኃጢአት ስጋ ይዛለች የሚለውም ስህተት ነው። የኃጢአት ስጋ ይዛለች የሚለው ናት ይህም ስህተት ነው ማለት ነው። ስለዚህ እነዚህን የለም እመቤታችን ብቻ ናት። አብ በሰማይ ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስም